ወጣት ሆነን ከምንሰራቸው ሚስቴኮች ውስጥ አንዱ ኢጎን ፕሮቴክት ማድረግ ነው። ይሄ መጠየቅን ቅል መቀባት ዋጋ ያስከፍላል። በቀላሉ አብሮሽ እንዴት ነው ማድረግ ብዬ ማወቅ የምችለውን ነገር ኢጎ እዚህ ጋር አንቆኝ ከአብርሃም አትጠይቅም እሱማ ምን አለ ነገር ብዬ አስበህ ሳትጠይቅ ረጅም ጊዜ ሰው አልፎ ሄዷል። አንተ እዛው ነህ። ግዴታ ፕሪንስፕልም ትምህርት ዶክተር ለመሆን እኮ ግዴታ ፕሮፌሰር ሊያስተምር ይገባል። ሜንቶር ሊያደርግ ይገባል። የመጀመሪያን ሰርጀሪ ስትሰራ ቆሞ ካላየህ እንዴት ይሆናል? በራስህ ትሰራለህ። ላይፍ ራሱ እንደዛ ነው። ፕሪንሲፕ ሄልፕ ይፈልጋል። ከሰዎች ሄልፕ ማግኘት ስማንዳቶሪ ስኖት የሆነ እንትን ከተሳካልህና ድልኛ ቀን ድውት እኔ ከብዙ ሰዎች ሄልፕ አግኝቻለሁ፣ ዳይሬክትሊም ኢንዳይሬክትሊም። ያ ሶ ኖርማል ነገር ነው። አሁንም ውይይታችን እንደቀጠለ ነው። አልጨረስንም ነገር ግን እስኪ እስካሁን የተማራችሁትን ነገር አንድ ጊዜ ኮመንት ላይ ጻፉልን። ከዚያም ደግሞ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ። ናይስ። ከዚሁ ጋር በተገናኘ አንድ እንድናነሳው የምንፈልገው አብሶ ስለ ቶክሲክ ፖዘቲቪቲ። አንዳንድ ሰዎች የሚያስፈልግህን ነገር ያውቁታል፣ ነገር ግን የሚመሩህ እንደምትችል አድርገው ነው። ሜይ ቢ የሚያስፈልግህ እኮ ትችላለህ መባሉ ብቻ አይደለም፣ ታደርገዋለህ መባሉ ብቻ አይደለም። አንዳንድ ሰዎች አይተህ ከሆነ አንተን ይገፉሃል፣ እስከ ጥግ ድረስ እንድትሄድ የሚገፉ። ግን ይች በሀሳብ ደረጃ ላይ ብቻ ነች። ከዛ ባለፈ ወርደ መስራት እንዳለብህ ቴክኒካል ነገሩን ዲስፕሊኑን፣ ከስር ደግሞ የሚያስፈልጉትን ነገሮች ደግሞ እንዳታገኝ የሆነ አይነት በር ይዘጋብሃል። አንዳንዴ ኦቨር አድናቆት በቃ ይሄ ትችላለ ለመባል መጨብጨብ ምናምን እንደዚህ አይነት ነገሮች ይበዙና ወደ ኔክስት ስቴፕ እንድትሄድ መንገዱን ይዘጉብሃል። እንደዚህ አይነት ነገሮች ሲያጋጥሙ እንዴት ነው መፍታት የሚቻለው መውጣት የሚቻለው? እንዴትስ መለየት ይቻላል? ገና መጀመሪያውኑ ይሄ ፖዘቲቪቲው አንተን ወደማይሆን አቅጣጫ እየቀለበሰህ እንደሆነ ስታቀው፣ ለምሳሌ አንተ የምትፈልገው ነገር ይኖራል መሄድ የምትፈልግበት አንተ አክቹዋሊ የምትችለው ጎበዝ የሆንክበት ፓሽንህ ያለበት በቃ የምታደርገው ነገር አለ። ሰዎች ደግሞ አንተ እንድትሆን የሚፈልጉት ነገር ደግሞ አለ። ወደዛ ይገፈዋል። እንደዚህ አይነት ነገር ሲመጣ እንዴት መለየት ይቻላል? እዚች ጋ ላይ ከሴሌብሬሽን ወይም ነገር ሰዎች ሲያደንቁ ምናምን ከሚመጣ ኢምፓክት ሀዋይ ሲት እንዴት መሰለህ፣ አይቲንክ ባለፈው ማን ያዘዋልም ዳይሬክት ላይን ወርድ ሲጠቀሙ ሰምቻለሁ። እኔ የማምንበትና የምከተለው ፕሪንስፕል ነው ቢያደንቁም በጣም ደስተኛ አትሁን፣ ቢነቅፉህም አይግረም። ትራይ ቱ ባላንስ ት ነገር የለም። ስትደነቅም ኤክስትሪም ደስተኛ መሆን አይጠበቅብም የለብህም፣ በጣም ቢኬርፉል፣ በጣም መጥፎ ነው። ሲነቅፉህም በጣም መናደድ የለብህም፣ መሀል ላይ መሆን አለብህ። ኮንሰፕት ምን የሚባል ዶንት ሴሌብሬት ቱ ማች ቢኮዝ ዩ ጎይንግ ቱ ት ጌን ይባላል። ቱ ማች ሴሌብሬሽን ነገ መስራት እንዳትችል ያደርጋል። ነገ ያንን ፔን ያን ህመም ማሳለፍ እንዳትችል ያደርጋል። አንዳንድ ሰዎች ያላቸውን ፍቅር በጠቅላላ ወጥተው ሶሻል ሚዲያ ላይ ለፍቅረኛቸው ያወሩና ጨረሱት። እዛ ህይወት ላይ ቤት በኩል ይግለጹት። አልቋል፣ ወጡ ሰው ጋር በባህሪ ያለ የሌለ ነገር በአንድ አይሰጥም፣ መያዝ አለበት። በሰ ሶሻል ሚዲያ ላይም ወይም ደግሞ አካባቢ ያሉም ሰዎች ኤክስትሪምሊ ሴሌብሬት ሲያረጉ መለኪያ እሱ መሆን የለበትም። ጥሩ ነው እንደ ኢንስፓይሬሽን፣ መለኪያ ግን ትላንትህ፣ መለኪያ ጎልህ መሆን አለበት። እንደዚህ አይነት ነገሮችን ታዲያ ጎበዝ ኢንተርፕሪነር እና ያልሆነ የሚለይበት ብዙ ጊዜ እንደ ኤግዛምፕል ይጠቀማል። በጣም ሯጮች የሉም። በጣም ገራሚ ሆኖ በዛ የቀሩ ሳይመለሱ አንድ ሮጠው እንዲህ አሉ። እኛ ጋር ራሱ ያስደነቁን ሰዎች አሉ፣ ጠፉ። ሴሌብሬሽን ይውጣል አሁን ጉዳት ምናምን የደረሰባቸውን እያልከው አይደለም። በጉዳት ምናምን የቀሩት ይኖራሉ ግን አንዳንዱ ቱማች ሴሌብሬት ያደረገውና ቱማች ፋንሲውን ነገር መጠቀም ይጀምርና ቱማች መኪናው፣ ምግቡ፣ ላይፍ ስታይሉ ምናምን ይሆንና እንዴት ብለህ ወደዚያ ቁልቁል ትመልሳለህ? ጋራና ተራራ መሮጥ። ስለዚህ ያ ህይወት ገና ኢንፋይናይት ጌም እንደሆነ ካወቅ ያ ህይወት የሚቆም እንዳልሆነ ካወቅ ገብቶላለም ዛሬ የሚሰጥህ ግራቲፊኬሽንን ለነገ ማስቀመጥ ይሻላል። ሲከፋ ትጠቅመዋል። ያን አድናቆት እንደ ሞቲቬሽን ሲከፋ ይሆናል። አንድ ሶሻል ሚዲያ ላይ ተከሆነ ከአርት አንፃር የማይጨምሩ ሰዎች ትንሽ ገንዘብ ሲያገኙ ፊልም የሚባል ተራ አይደርሱም ይወጣሉ ከመጀመሪያ ለገንዘብ ነው፣ የአርቱ ፍቅር የላቸው። ልክ ገንዘቡ ሲገኝ ሞራሉ ገና አልቀረስ ገና እንዲህ ከታክሽልን ሞራሉም የላቸው። ሁሉም ስራ ሁሉም ስራ ነው። እንዲህ ኤግዛምፕል ለመጠቀም ነው ያው፣ ሰው ሳይኖረው አርቱ ፍቅሬ ነው ይላል። ሲኖረው ደግሞ ሲኖረው ደግሞ እንትን ነው። ሰው ይሄ እንዳልከው ቶክሲክ ፖዚቲቪቲ አንዱ በዚህ መልኩ ነው የሚገለጸው። ማለት ሰዎች እንዳልከው የሌለህን ነገር እየነገሩ በጣም በቃ ሀምብል እንዳትወል ሊያደርጉ ይችላሉ። አስበውት ሊሆን ይችላል። ስለዚህ መለኪያ መሆን ያለበት የሰዎች አድናቆትም የሰዎች ነቀፋም አይደለም። መሆን ያለበት ሎጂክ ነው መሆን ያለበት መለኪያ። እንዴት አማይ ኮንትሪቢዩቲንግ ፖዝቲቭ ነገር። ለምሳሌ እኔ አንዳንድ ሰው መቶ አንተ ከሪሌሽንሽፕ ያለ ያየኝ ይላል አንድ ሰው በአንተ ምክንያት ትዳር የተመለሰ ይላል የትም ነው ዋራማ ይቶኝ። አሁን የራሴ ሪፍረንስ ሊኖረኝ ይገባል። ሪፍረንሴ ፈጣሪ ነው። ሪፍረንሴ ካልቸር ነው። ሪፍረንሴ ያደጉበት ቤተሰብ ነው። ሪፍረንሴ ጓደኞቼ ናቸው። አክቹዋሊ ውጭ ሆኖ የሚሰሙኝ ስርዓት ያላቸው ጓደኞች አሉኝ። ማይ ላይ በመጥፎ ኢምፓክት እያደረኩ ነው ወይ ዚ ኔጋቲቭ። ሶ እነሱ ናቸው ዳኛዎቼ፣ እንጂ በጣም አንተ ቆዮቴን ቀይረሃል የሚለውም ቱማች አይገባኝም ህይወቴን አበላሸውም የሚለው ቱማች አናደኝም። መሀል ላይ እንድትሆን ያደርጋል። ኦኬ ሰው ላይክ ምን እያልኩ ነው? ይሄ ነገር ልክ ነው፣ ሃይማኖት ምን ይላል? በጣም ነው የምጠነቅቀው። ስፒሪቹዋሊ ምንድነው የሚለው? ኦርቶዶክስ ሃይማኖት። እኔ የማወራው ነገር የምር የሚጋጭ ነው ከእንደዚያ ነገር ጋር ኦኬ። የሚጋጭ ከሆነ አፍቶ ቢገርፉ ያዳኛዬ ነው። እስከዚያ እስካልሆነ ድረስ አድናቆትም እንትኑ ሊገባ አይገባ። ሪፍረንስ ሎጂክ እና ሌላው ህይወት ነው። ሰዎችማ ሰው ሲደግፈው ይወድሃል፣ ስትነቅፈው ይጠላል። እዛው ጋር እኔ አንዳንዴ ኮሜንት አነባለሁ። በጣም አንተ እኮ የተባረክ ልጅ ነው ምናምን ብሎ፣ ሌላ ቪዲዮ ላይ ደግሞ ድንጋይ ራሱ ይላል ራሱ ስሙኑ ምክንያቱም እንዲህ ክሊክ ስታደርገው ኮሜንት ያደረጋቸውን በጠቅላላ የዘረዘረ የለ ሰድበዋልና እንዲህ ሰድበዋል፣ አመስግነዋል ና እና ሰውየው አኮርዲንግ ቱ ዝ ፐርሰፕሽን ነው፣ እንደ ራሱ ሪያሊቲ ነው። የሚወድህም ይጠራ ሴቶችን ስትነቅፍለት ደስ የሚለው እንዳለ። ሴቶችን ስደግፍ ደግሞ ደግሞ የሚፈላው እንዳለ። መሀል ላይ አደለም። ጀጅመንቱ እሷሁን ኢሞሽን ነው። እኔ ጀጅመንት ኢሞሽን አደለም፣ አማይ ራይት ነው ራይት ከምን ይለካል? በእኔ ኬዝ ሃይማኖት፣ ትምህርቴ፣ እናቴ፣ እህቶቼ፣ ወንድሞቼ፣ ቤተሰቦቼ ጓደኞቼ ጤናማውን ህይወት የሚኖረው ማህበረሰብ ምን እያለ ነው ያመለኪያ ሲሆን ብዙም ኮሽ አይልብህም በምታደርገው ነገር። ሌላው እንድናነሳ የምንፈልገው ስለ ኮንፊደንስ ነው። ላይክ ብዙ ሰው የሚያወራው ኮንፊደንት ይኑር በራስ ተማመን እንደዚሁ ምናም ምናምን። ጀስት ኮንፊደንስ እንደዚሁን ስለተባልክ የሚሆን ነው ወይስ ልክ እንደ መስል እየተገነባ የሚሄድ ነገር አልከው? እንደ መስል የተገነባ የሚሄድ ነገር ነው። እውነት ለመናገር በፕራክቲስ የሚመጣ ነገር ነው ኮንፊደንስ። ግን አሁን ምናለ መሰለኝ በፕራክቲስ ኖሮህም ጄኒን የሆነ ኮንፊደንስ ቢውልድ ላታረግ ትችላለህ። ፎርኤቨር ኢነርህ አላይን ማድረግ ከሆነ ትሩ ኮንፊደንስ ያለው ኢነርህ ከአውትሳይዱ ጋር አላይን ማድረግ ትችል ነው ፐርፌክትሊ እንኳን ባይሆን፣ አሁን በአማርኛ እንበለውና ውስጥህ ከውጩ ጋር ማች ማድረግ ሲችል ሞር ካንፍደንት ሆናል። ተረዳኛ ለ በደንብ ፐርፌክት ግጥም ላይል ይችላል። ሰውነ ሚስቴኮች ትሰራለ ምናምናምናምና፣ ግን በተወሰነ መልኩ የሚቀራረብ ከሆነ ስታርት ቢካም ካንደንት። ለምሳሌ ይህ እንደምልህ ነው መሰለ። ሰዎች አንዳንዴ አም ካንደንት ሊሉ ይችላሉ፣ ወይም ደግሞ ሊመስሉ ይችላሉ። ግን ዩ ን ሪድ ት ን ይስ የሚሉት ነገር ኢነርጂ ነዋ፣ የሚሉት ነገር አክቹዋሊ ከሚኖሩት ጋር ማች ስለማያደርግ የሆነ ዩ ዶን ፊልድ ያን ኤነርጂ እነሱ ጋር ገባሉ። ለምሳሌ አንድ ሴት ከሄደ ውሸት ሰው ብትል ትባን እንባሃለች። ከአንዳንድ ነው የምታውቀው ፌክ ኮንፊደንስ ሆነ። ለምን ሲባል ያን ኮንፊደንስ ያሳጣህ ምንድን ነው? ወይ ቁመቴ ያጭር ነው ብለህ ታስባለህ፣ ወይ ባንክ አካውንቴ ባዶ ነው ብለ ታስባለህ፣ ወይ የማያውቀውን ነገር ጨዋታ ያሪፍ አይደለም ብለህ ታስባለህ፣ ወይ ያሉብህ እሷ ላትወዳቸው የምትችላቸው የበካቸው ጄኒውን ችግሮች ይኖራሉ። ፕራክቲሱ እንዳለ ሆኖ፣ በነገራችን ፕራክቲሱ ይሰራል። ግን እነዚህ ነገሮች አላይን ማድረግ ካልቻሉ ወይም ደግሞ ድልዥን ልሆነ ሪያሊቲውን ማመን ካልቻል ሱ ሌባ ሆኖ እሱን ስለሚያምነው ኮንደንት ሊሆን ይችላል። ዋናው ማመኑ ነው። ውስጥህም ውጭ ውስጥህም ሌባ ውጭህም ሌባ ሊሆን ይችላል። ወይ ደግሞ ውስጥህ ሌባ ሆኖ ለምሳሌ ምሳሌ ነው ውጭህ ሌባ እንዳልሆነ ካመነ አይጠቅምም። አስ ፎር ዛ ታይም ኮንፊደንት ሊያደረግ ይችላል። ቤዚክሊ ኢነር እና አውትሳይድ አንላይን ማድረግ ማለት የኮንፊደንስ ችግር ያለበት ሰው ጀንዊንሊ ከኤክስፖር ከኤክስፒሪየንስ ካስተዳደግ የሚመጣው ተጽዕኖ እንዳለ ሆኖ ሳለ በድብቅ የምታደረጋቸውን ነገሮች ግን ኮንፊደንስ ላይ የራሳቸው ተጽዕኖ አላቸው። በድብቅ የምታደረጋቸው ነገሮች ኮንፊደንስን ሊያሳጡ ይችላሉ። ሰዎች ብርሃን ቢያበሩበት እዛ ድርጊትህ ላይ የሚያሳፍርህ ከሆነ ባረብ ሰዎች ያን ነገር ቢያዩት የሚያሳፍርህን ነገር የምታረግ ከሆነ ተደብቀ፣ ዲፕ ዳውን ሰብኮንሽስ ማይንድ ስለሚያውቀ ተግባርህን ኢነርጂህ አላይን ማድረግ አይችልም ከሰዎች ጋር ዩ ፌክ ማለት ነው። በዚ ፌክ ኢነርጂ በደንብ ነው የሚታወቀው። ስፔሻሊ የሚያዳምጠው ሰው ጎበዝ ከሆነ በደንብ ነው የሚያስታወቀው። ፌክ ጄኑዊን ከመሆን ይጀምራል ማለት ነው ኮንፊደንስ